አንቾ ሌላ ትልቅ ችግር ውስጥ ገብታለች። አሁን ደግሞ እኔ ነኝ አባትሽ የሚል አንድ ሰው ወደ ቤታቸው መጥቷል። መጀመሪያ እርግም መታ ህይወታቸውን በጥብጣው ነበረ። አሁን ደግሞ ይሄኛው ሰውዬ ልጆችን ለማየት ወደ ቤት መጥቻለሁኝ፣ ለምንድን ነው እንደዚህ የምትሆኘው? እኔ ቆይማ ምንድን ነው ያጠፋሁትኝ? እያለ ከሚሉ ጋር እየተጨቃጨቀ ይገኛል። ይህንን ሰውዬ ሀና ብትሆንም አታውቀውም። እሱ ግን እኔ በእውነት አገኝሻለሁኝ አይሻለሁ ብዬ አስቤ አላውቅም፣ በማለት ሀንቾን እየደጋገመ እቅፍ እያደረገ ሰላም ይላታል፣ ይስማታል። ሀንቾም ግራ በመጋባት ውስጥ ሆና ማንነቱን ለማረጋገጥ እየሞከረች ነው። ይሄ ሁሉ ነገር እየተካሄደ ያለው ግን ምንም ነገር ሊገባት አልቻለም። ሜሉም ደግሞ ለምንድን ነው ከዛ ከይ እዚህ ድረስ እስከምትመጣ ድረስ ያልነገርከኝ ብላ ያለችው ነው። እሱ ደግሞ እኔ ልጆችን ለማየት አንችን ማስፈቀድ ያስፈልገኛል ወይ? ሰሞኑን እኮ ቤተሰቡ ላይ የተካሄደ ያለውን ችግር ምላሴ ሲነግረኝ በጣም ስላሳዘንሽኝ በችግር ሰዓት ደግሞ ከጎንሽ መሆን ስላለብኝ ለዛ ነው እኔ የመጣሁትኝ። ቆይ ይሄ ነገር ጥፋት ነው ብለሽ ታስብ ያለሽ ወይ? ለምንድነው እኔ መምጣቴን ያልፈለግሽው? እያለ ይላታል። ሜሉ ደግሞ መምጣትህን ብትመጣም ማስፈቀድ ነበረብህ? አንተ ሁል ጊዜ ልጅነት ነው የምታስበው እንደ ልጅ ነው የምታስበው ለምንድን ነው ያልነገርከኝ ብላ በጣም ተቆጥታበታለች ሰውየው ግን እኔ ልጆቼን ለማየት ነው የመጣሁትኝ ስለዚህ ይሄ ነገር ምንም ጥፋት አይደለም በማለት እየነገራት ነው እና የሚሉም እውነትህን ነው እውነት አንተ ለኔ አስነህልኝ ነው ወይ እስከዛሬ የት ነበርክ ጥላሄ ስትሄድ ለምን አላሳዘንኩም ነበር በማለት ስትለው ባልየውም እንግዲህ ገና ከመምጣቴ ጭቅጭቅ ልትጀምሪ ባልሆነ ይላታል። እሷም እንደፈለክ ማሰብ ትችላለህ። አዎ እውነቴን ነው፣ እስከ ዛሬ የት ነበርክ? መጀመሪያ ትታይ ስትሄድ ለምን አላዘንክልኝም፣ አላሰብክልኝም ነበር በማለት ተባልየው ጓ እየተጨቃጨቁ ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ መጥቻለሁ። አብራችሁ ይቆዩ ሜሎ መኝታ ክላስ ውስጥ ነበረች እና ሰውየው እንግዲህ በጣም ተበሳጭቶ በዚህ አይነትማ አንቺ ገና ዱላ ማንሰተሽ ትመችኛለሽ ብሎ ተገላምጦ ትቷት ወጣ። እሷም ደግሞ እዛው አልጋዋ ላይ ቁጭ እንዳለች ይሄ የተረገመ ሰውዬ መጀመሪያ ህይወት አመሰቃቅሎ ትቷ ጠፍቶ ነበር፣ አሁን ደግሞ ድንገት መጣሁ ብሎም ሳይለኝ ድጋሚ ወደ ህይወቴ እየተመለሰ በማለት በመበሳጨት ለብቻዋ እያወሬ ትገኛለች። ይሄ ነገር እውነት ነው ወይንስ ውሸት ነው? እውነት አሁን የመጣው ሰውዬ የሀንቾ አባት ነው ወይንስ የእርግብ አባት ወይስ ደግሞ የሰላምና የምላሴ አባት ነው? የማንኛቸው አባት እንደሆነ እራሱ አልታወቀም። ሰውየውም እንግዲህ ቤቱ ስለሆነ ቀጥታ ልብሱን ቀያይሮ ወደ ሳሎን መጥቶ ተቀምጧል። ሳሎን ተቀምጦ እያለ ደግሞ አጅሪት እርግብ ወይም ሀሴት ወደሱ ጋር ትመጣና ከዛም ሳሎን ላይ ቁጭ ብሎ እያለ ሀሴት መጣችና አየችው። እንዴ እንዴት ነሽ? ነይ እስኪ ሰላም በይኝል ና ሰላም ይላታል። ከዛም ምን ይላል? እዛው በቆመበት ሜሉ ሰራተኛ ስትቀጥር በጣም ጎበዝ ናት ይላታል። እርግብ ልጃቸውን የነይ ብላ እንደመጣችሁ ወደ ቤት ቁብ የለውም እና እሷም ግራ በመጋባት ማለት ትለዋለች። አይ አንቺን የመሰለች ቆንጆ ሰራተኛ ነዋ የቀጠረችው በማለት ይነግራታል። እርግብ የእነሱ ሰራተኛ ሳትሆን ልጃቸው ነይ ብላ ወደ ቤት በቅርቤት ተቀላቀለቻቸው። ሴራውን ከባዮሽ ጋር ያሴረችው ሴረኛ ልጅ ናት። ከዛም እዛው ቆመው ነበር የሚነጋገሩት እና ቁጭ በይልና ቁጭ ያደርጋታል። እሷንም ለነገሩ ባታውቂኛ አይፈረድብሽም። ለማንኛውም መስፍን እባላለሁ የነ ሰላም አባት ነኝ ይላታል። ከዛም እርግብም አውቅሃለሁ እኮ ትለዋለች። እሱም እና ታዲያ ታወቅሽኝ ለምን ደነገጥሽ? በማለት ጥያቄ ይጠይቃታል። ከዛም እርግብም እንግዲህ እየተንተባተበች አይ መደንገጥ ሳይሆን እያለ ስትለው እሱ ደግሞ እየሆነ ባለው ነገር ላይ የሆነ የተሰማኝ ስሜት መጥፎ ስሜት የተሰማ መስሎች ነው አይደል? ብሎ ሲላት አይ ትላለች። ይሄ ጉዳይ እንግዲህ ይሄ ነገር እሷ ወደ ቤት የመጣችበት ምክንያት እኔ ልጅ ነኝ ብላ ያሴረችውን ሴራ እሱ ምንም የሚያውቀው ታሪክ የለም። እሱ የመጣው ልጆቹን ሊያይ ነው። እንዲሁም ደግሞ የበጠበጠችው ቤቱን እሷ እንደሆነች ነው የሚረዳው። ሀኒቾ እኔ ነኝ ልጃችሁ ብላ ነገር ያነሳችሁ ሀኒቾ ናት። እርግብ ግን እኔ ነበርኩ ልጃችሁ ብላ የመጣችሁ ወደ ቤት። አሁን መስፈን ከመጣ በኋላ ደግሞ የእውነት ሌላ ታሪክ ሌላ ውዝግብ ሊፈጠር ነው። ከዛ መስፍንም ለማንኛውም አንቺ እኔ ልጅ ነኝ ብለሽ ነው አይደል የመጣሽ ብሎ ሲላት፣ እሷ ደግሞ አላወከኝም ማለት ነው ትለዋለች። አይ አውቄሻለሁ፣ እኔ ምክንያታዊ ሰው ነኝ። ያደረግሽው ነገር ብታደርጊ እራሱ ምንም አልፈረደብሽም፣ ምክንያቱም አንቺ ገና ልጅ ነሽ፣ ወጣት ነሽ በማለት ይላታል። እርግብም እንግዲህ ግራ ስለተጋባች ማለት ብላ ትጠይቀዋለች። ከዛም መስፍንም እንግዲህ በዛ ላይ ደግሞ በጣም ታማሚ አባት አለሽ ብሎ ይላታል። እርግብ ግን እንዴት አድርጌ ማስረዳት እንዳለብኝ አላውቅም እያለች ነው እንዴ። ቆይ ይህ ነገር እንዴት ነው ነገሩ? እርግብ ሀና አባቴ ብላ የምታስታመማቸው ፋዘር የእርግብ አባት ናቸው ማለት ነው። ይሄ ሰውዬ መስፍን አሁን ነው ገና እውነታውን ፍርጥርጥ አድርጎ ሊያወጣው የመጣው። እውነትም እንደዛ ሊሆን ይችላል። ሀኒቾ የነሜሉ የሚሉ ልጅ ናት። የሰላምና የመላሴ ፈተና ብለን እናስብ። አይመስላችሁም? ምክንያቱም መስፍን አሁን እውነታውን ሊያወጣው ነው። እርግብ ግን ነገሮችን ለመደባበቅ እየፈለገች እየሞከረች ነው፣ ግን አይሳካላትም። አሁን ስታሴረው የነበረው ሴራ ሁሉም ነገር ሊከሽፍ ትንሽ ጫፍ ላይ ነው የደረሰው፣ አልቆለታል። መስፍንም እንግዲህ እየደጋገመ ምክርም ጭምር እውነታውንም ጭምር እየነገራት ነው። እሷ ግን አልገባኝም እያለች ደጋግማ ድጋሚ ወሬ እንዲያወራላት ትፈልጋለች። ገንዘብ ለማግኘት ብለሽ እየሄድሽበት ያለው መንገድ ግን መጨረሻ ላይ አንቺን ጉዳት ላይ እንዳይጥልሽ መጠንቀቅ አለብሽ ብሎ ይላታል። እርግብም መስፍን ይሄንን ሲናገር ልክ እንዳልገባው በመሆን ማለት አልገባኝም ትለዋለች። ከዛም መስፍን እውነታውን ስለሚያውቅ መስፍንም እንግዲህ እውነታውን ለእርግብ ይነግራታል ልጅ ነይ ብለሽ እነ ሰላምን ማታለልሽ ለማታለል መሞከርሽ ልክ አይደለም። ቢሆንም ደግሞ ግን አልፈርድብሽም ይላታል። ይህንን ሲላት እንግዲህ እርግብም ለመደበቅ ትሞክራለች። እንዴ አረኔ ማንንም ሰው አልሸወድኩም ትለዋለች። መስፍንም እየውልሽ ለልጅ ሰላም ደም ባትለግሻት ኑሮ እስካሁን ሰላም በህይወት የመኖሯ ጉዳይ ያጠራጥር ነበረ ይላታል እናም ሰላሜ እስካሁን በህይወት መኖሯን ራሱ እርግጠኛ አልነበርኩም ይህንን ላደረግሽልኝ ነገር ሁሉ እኔ በጣም አመሰግንሻለሁ ብሎ ይላታል ከዛም እርግብም እየተወዛገበች እኔ ምንም ነገር ነገሩ እየተወዘጋገበ ነው ያለው ምንም ሊገባኝ አልቻለም ቆይ ምንድን ነው ብላ ትላለች ልክ እንደማያውቅ ማለት ነው እሷ ብር ለማግኘት ብላ ወደ እነ ሜላት ቤት እኔ ነኝ ልጅሽ እኔ ነኝ ሀሴት ብላ የመጣችበት መንገድ አሁን ላይ ተጋልጦባታል። ይሄ ሁሉ ልፋት፣ ይሄ ሁሉ ሙከራ፣ ከባዮሽ ጋር ሲታሴር የነበረው ሴራ ደግሞ መክሸፉ እጅግ በጣም ደስ ይላል። እውነታው ሲወጣ ደግሞ በጣም ነው ደስ የሚለው። ሀኒቾ የሰላምና የመላሴ እህት በመሆኗ ሁላችንም ደስ ይለናል። ከዛ መስፍንም እንግዲህ ለማንኛውም አንቺ አትጨነቂ ይላታል እና አሁን ቆይ ልጆች የሉም እንዴት ይላት? እርግብም አዎ፣ አሁን ቤተ ክርስቲያን ሄደዋል በማለት ትመልስለታለች። ወይኔ፣ እርግብ በቃ መጨረሻዋ ውርደት ሆኗል። ውድና የተከበራችሁ የቻናል ቤተሰቦች ሰዎች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።